ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ የእለቱን አዳዲስ መረጃ እየላችሁ መጥቻለሁ። ከዛ በፊት ግን ዋና ዋናው ነገሮችን ላስደምጣችሁ። ክፍለ ጦሮች የሸን ሲጠቀምበት የነበረውን የነፍስ ወከፍ መሳሪያ በቁጥጥር ስር መዋል መቻላቸውን መረጃዎች ወጣዋን በደቡብ ጎንደር ዞን ላይ ጋይንት ላይ አስራ አራት የጽንፈኛው ቡድን አባላት እርምጃ ተወስዶባቸዋል። እንዲሁም በደቡብ ወሎ ዞን ለጋዲ ወረዳ ላይ ከ ሃያ አራት በላይ የሚሆኑ የጽንፈኛው የፋኖ ቡድን የመንግስትን የሰላም ጥሪ ተቀብለው ገብተዋል ማለት ነው። በምስራቅ ቆለጋ ዞን 44 የሸኔ የአሸባሪው ሸኔ ቡድን ላይ እርምጃ መወሰዱ ነው እየተገለጸው እንዲሁም በሸኔና ና በጽንፈኛ ውጅ የነበረ መሳሪያም በተመሳሳይ ተተኳሾችን ጨምሮ በቁጥጥር ስር ማዋል መቻሉን መረጃዎች ይጠቁማሉ። ወደ ዝርዝር መረጃው ስናልፍ የስድስተኛ እዝ ጋሻ ክፍለ ጦር በሰሜን ሸዋ ዞን ደራ ወረዳ በመሸጉ የአሸባሪው ሸኔ ቡድን ላይ በወሰደው እርምጃ የጦር መሳሪያና ተተኳሽ በቁጥጥር ስር ማዋል ችሏል። የጋሻ ክፍለ ጦር አዛዥ ሌተናል ኮሎኔል ጌትነት ተድላ ክፍለ ጦር በተሰማራበት የግዳጅ ቀጠና የአካባቢውን ሰላም ለማደፍረስ እየተንቀሳቀሰ ባለው የአሸባሪው ሸኔ ቡድን ላይ በወሰደው እርምጃ የሽብር ቡድኑ ከፍተኛ አመራር የሆነው ጃል ኢላሞ ጭምር ግብረ አበሮቹ መደምሰሳቸውና ተተኳሽና የጦር መሳሪያ በቁጥጥር ስር መዋል መቻሉን ነው እየተናገሩት። በተመሳሳይ በደቡብ ወሎ ዞን ወረባቡ ወረዳ የሚገኘው ክፍለ ጦር ለጽንፈኛው ቡድን የሕክምና መስጫ መድኃኒቶችን ጨምሮ መሳሪያዎችና ተተኳሾችን በቁጥጥር ስር ማዋሉን በቀጠናው የሚገኘው ክፍለ ጦር አዛዥ ነው እየገለጸው በምስራቅ ወለጋ ዞን አርባ አራት የአሸባሪ የአሸባሪ ሸኔ ቡድን ላይ እርምጃ ተወስዷን። በምስራቅ ወለጋ ዞን በጊዳ አያና ወረዳ ቀበሌዎች የሽብር ተግባር ለመፈጸም ሲንቀሳቀስ በነበሩ የአሸባሪ ሸኔ ላይ እርምጃ መውሰዱን የመብረቅ ክፍለ ጦር አስታውቋን። በምዕራብ እዝ የመብረቅ ክፍለ ጦር አዛዥ ሌተናል ኮሎኔል አሸሽን በዚህ የሽብር ቡድኑ የህዝብን ሰላም ለማወክ ሲንቀሳቀስ ከህብረተሰቡ በደረሰ ጥቆማ መሰረት እርምጃ በመውሰድ አርባ አራት የቡድኑ አባላት ሲገደሉ ሁለት የቡድኑ አባላትን መማረክ መቻሉን ነው የተናገሩት። በርካታ የነፍስ ወከፍ መሳሪያዎችና ተተኳሾች እንዲሁም የወገብ ትጥቆችን ጨምሮ ቦምቦችም ተማርከዋል። የሰራዊቱ የግዳጅ አፈጻጽም ብቃትን ያልተረዳ ይህ የሽብር ቡድን ንብረቱንና የሰው ኃይሉን እያንጠባጠበ ለመሸሽ ቢሞክርም መደምሰሱ እንዳልቀረ ነው አዛዡ የተናገሩት። በተመሳሳይ ዜና በደቡብ ጎንደር ዞን ላይ ጋይንት ወረዳ ጀግነው የመከላከያ ሰራዊት በዙሪያው ያለውን የጽንፈኛ ቡድን ከ14 በላይ አፈር ድሜ በማድረግ አንድ ብሬንና በርካታ የነፍስ ወከፍ መሳሪያዎችን ማርኳል ማለት ነው። በደቡብ ወሎ ዞን ለጋዲ ወረዳ የሰላም ጥሪውን ተቀብለው ዘጠኝ የታጠቁ ቡድን አባላት መንግስት እጃቸውን ሰጠዋን የመንግስት የሰላም ጥሪ የተቀበሉ አራት ሴትና ሀያ ወንዶች ባለፉት ጥቂት ቀናት ውስጥ በአጠቃላይ 24 የታጣቂ ቡድን አባላት ለመንግስት እጃቸውን መስጠታቸው ነው የተገለጸው እጃቸውን ለሰጡ ለቀድሞ ታጣቂ ቡድን አባላት የወረደው አመራሮች አስፈላጊውን ድጋፍ እንዲደረግላቸው በመግለጽ ሌሎች የጫካ የሚገኙ ታጣቂዎች ቡድንም የሰላም አማራጩን እንዲከተሉ ጥሪ በተደጋጋሚ እያቀረቡም ይገኛሉ ማለት ነው። ወደ ሌላኛው ዜና ስናልፍ ክፍለ ጦሮቹ ሸኔ ሲጠቀምበት የነበረውን የነፍሰ ወከፍ መሳሪያ በቁጥጥር ስር ማዋል መቻላቸውም እንዲሁ ተሰምቷል። የሪፐብሊኩ ጥበቃ ኃይል ክፍለ ጦር በምስራቅ ሸዋ ዞን ፈንታሊ ወረዳ በንቴና ሞጋሳ ቀበሌ አካባቢ ባደረገው የስምሪት አሸባሪ ሸኔ ቡድን ሲጠቀምበት የነበረውን የነፍስ ወከፍ መሳሪያ በቁጥጥር ስር ማዋል ችሏል። በወረዳው ሲንቀሳቀስ የነበረው የሸኔ ክፍለ ጦር በተደጋጋሚ የወሰደበትን እርምጃ መቋቋም ባለመቻሉ እድሜውን ለማራዘም ስልቱን ቀይሮ ጸጉሩን በመላጨትና ከሲቪል ማህበረሰብ ጋር በመመሳሰል የአካባቢውን ሰላም ለማደፍረስና ሴራ ለመፈጸም ቢሞክርም ከክፍለ ጦር ውጅ ማምለጥ እንዳልቻለ የክፍለ ጦር ዋና አዛዥ ኮሎኔል ኢብራሂም ኢብሬ ናቸው እየተናገሩት ሞተር ሳይክል የተለያዩ አይነት መሳሪያና ተተኳሾቹን በቁጥጥር ስር ውለዋል ያሉት ኮሎኔል ኢብራሂም በአካባቢው የሚንቀሳቀሱ አሸባሪ ሸኔ ቡድን እግር በእግር ተከታትሎ በመደምሰስ የአካባቢውን ሰላምና ጸጥታ አስተማሚ የማድረግ ስራ ይቀጥላል ነው ያሉት። በተመሳሳይ የምስራቅ ስ ክፍለ ጦር ከዞኑ የጸጥታ ሀይል ጋር በመቀናጀት የአሸባሪ ሸኔ ቡድን ላይ እየተወሰደ ያለው እርምጃ ጠናክሮ ቀጥሏል ማለት ነው። በምዕራብ ሀረርጌ ና በአርሲ ዞን ተሰማርቶ የሚገኙ የምስራቅ ሰራዊት ከዞኑ የጸጥታ ኃይል ጋር በመቀናጀት የሸኔ ቡድን በመደምሰስ ሰላሳ የቡድኑ አባላት ለሰራዊቱ እጅ እንዲሰጡ አድርጓል። ሀያ ሶስቱ ደግሞ የሸኔ አባላትን መማረክም ነው ችሏል ማለት ነው። ክብር ለሀገር መከላከያ ሰራዊት ይሁን። ውድ የቻናል የቤተሰቦች፣ የእለቱ መረጃ ይህን ይመስላል። በሌላ መረጃ እስከምመለስ ላይክ፣ ሸር ና ሰብስክራይብ እያደረጋችሁ እንዲሁም አዳዲስ የሆናችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ